ሰላም ጤና ይስጥልኝ። ውድና የተከበራችሁ የሳራ ተፈሪ ዩቲዩብ ቻናል ቤተሰቦች በሙሉ እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ። ዛሬ ደግሞ ወደ ጸጉሬ የጠቀመኝን ጸጉሬን ቆንጆ እያደረገልኝን ቅባት እንግዲህ አዘጋጅቼ ለእናንተም አቅርቤላችኋለሁ። ዱባይ ያላችሁ የቴሌግራም አካውንቴን እንትን ላይ ያስቀምጫለሁ። መጨረሻው ቪዲዮ ላይ ታገኙታላችሁ እሱ ላይ ለጊዜው ስልክ ቁጥር አላስቀመጥኩም። የስራ ስልክ ብቻ የሚሆን ሌላ ሲም አውጥቼ ስልክ ሰጣችኋለሁ ለቀጣይ። ለዛሬው ግን የምትፈልጉ በቴሌግራም አካውንቴ አናግሩኝ። ሳሪ ይላል። መጨረሻ ቪዲዮ ላይ መጨረሻ ላይ ታገኙታላችሁ ማለት ነው። አስቀምጬላችኋለሁ። በዩዚያር ኔም በሱ አናግሩኝ። እንግዲህ ጸጉሬን ይሁ እንግዲህ እንደምታወጥቁ ቆንጆዬ ነው። እግዚአብሔር ይመስገን። ከእግዚአብሔር በታች እንግዲህ እንደዚህ ቅባት ቤት እያዘጋጀሁ ስለምጠቀም ነው እንደዚህ ቆንጆ እየሆነልኝ። ምንም አይነት ኬሚካል ነገር የለውም። ቤት ነው የማዘጋጀው፣ ራሴ የማዘጋጀው የምትፈልጉ እንግዲህ ይህንን ቅባት እየተጠቀማችሁ እንደኔ ቆንጆ እና ውብ ጸጉር ይኖራችኋል። እንዲሁም ደግሞ እንደዚህ ፊት ላይ ምናምናም ቢንጠባጠምን ቢል ኖርማል ፊቴን ሁሉ ቀባለሁ። ታውቃላችሁ ሁሌ የማዘጋጃቸውን ነገሮች ጸጉሬን ብቻ ሳይሆን ፊቴን ነው የምቀባውና እንደዚህ ፊታችሁን ቢነካው ምናምን ራሱ ምንም እንትን የሚል ነገር አይደለም። ፊታችሁን፣ እጃችሁን ራሱ እንደዚህ ቅብት ብትብትሉት ምንም የሚያመጣው ነገር የለም እና እንደውም እጃችሁን፣ ፊታችሁን ቆንጅዬ ነው የሚሆንላችሁ ኬሚካል ነገር ስለሌለው፣ ቤት ስለሆነ የሚዘጋጀው ምንም እንትን የሚል ነገር የለውም። እኔ ኬሚካል ነገር በጣም መፋራው እና እንትን አልጠቀምም። ለምን ፊቴን እንደዚህ ስለሚነካው ምናምን፣ ፊት ያበላሻል ኬሚካል ነገር ሲኖረው ኖርማል እንደዚህ ቤት ስለማዘጋጀው ግን ምንም ችግር ስለሌለው እንግዲህ እንደምታዩት ይሁ ፊቴ ላይ ነው ያለው ፀጉሬ፣ እና እንደዚህ አድርጌ ነው እንግዲህ የምጠቀመው። እያሳየኋችሁ ነው። እንደዚህ ነው ፀጉሬን። እንግዲህ እንደምታዩት እግዚአብሔር ይመስገን ብዙ ነው፣ ረጅም ነው። ግን ያው ስለሚሰበሰብ ነው። ፀጉሬ ተሰብሳቢ ነው፣ ይሰበሰባል። እዛ ነው እኔ እያበጠርኩት እሱ ከኋላ ነው የሚከተል ስብስብ እያለ ይሄው እንደዚህ ሳረገው ከዛ ልቅቅ ሳረገው የት እንደሚሄዱ እና በጣም ተሰብሳቢ ነው ፀጉሬ ግን በጣም ቆንጆ ነው። ይሄው እንግዲህ እንደዚህ እያደረጋችሁ አበጥሩት፣ እንደዚህ እሽት አድርጉት ምክንያቱም ቆዳችን ላይ መፍሰስ ስላለበት ቅባቱ ማለት ነው። ከዛ ሲጨርሱ ደግሞ እንደ ፀጉራችሁንም የጫፍጫፉንም እሽት አድርጉት። ድምጽ ትንሽ ድምፅ አለ፣ ቤት እንግዲህ ይቅርታ ጠይቃለሁኝ። በጣም ከረበሸ ያው እንደዚህ እያደረጋችሁ ክፍል ክፍል እያረጋችሁ ለሶስት፣ ለአራት፣ ለአምስት እንደ ጸጉራችሁ ብዛት፣ ያው ስስም ጸጉር ሊኖር ይችላል፣ እንደ እኔ ብዙም ሊኖር ይችላል። ክፍል ክፍል እያረጋችሁ ሁሉም ቦታ እንዲታረስ ከዛ እንደት ደግሞ ከትንታላችሁት በኋላ እንደዚህ ታተቀባችሁት በኋላ ደግሞ ብጥር እያረጋችሁት መሄድ ነው። እዛ ስጨርስ ደግሞ እንደዚህ ጥቅልል አረኩት። አሁን ሁሉም ተቀብቼ ጨርሻለው። ይው እንደዛ አድርጌ ይስር አረግ ና በዛኛው ሳይድ፣ በዛኛው በኩል ደግሞ ይሄዳል። በነገራችን ላይ ፌስታል የምለብሰው ልብስ ያው ቅባት ታውቃላችሁ ልብስ ያበላሻል። ልብሴን እንዳያበላሸው ለጥንቃቄ ነው፣ ለሌላ ነገር አይደለም። እና ሁሌ ፌስታል ለብሼ ስታውኝ እንጉር ነው እንዳትሉ እና ቅባት እንዳይንጠባጠብብኝ ልብሴ እንዳይበላሽ ስለምፈልግ ለጥንቃቄ ነው። ይኸው እንግዲህ ይህንም ደግሞ እንደዚህ ክፍል አድርጌ እንትን እያልኩት ነው ማለት ነው። እንደዚህ ከፍዬ ደግሞ በዚህም እንደዚያ። ይኸው ደግሞ እንደዚህ እንትን፣ አሁን ያሁን ጊዜ ውስጥ ያለ እንጂ አሪፍ ነው። እንደዚህ ራሱ ግን ጊዜ ስለሚወስድ ያኛው አሪፍ ነው፣ እንደዚህ መርጨቱ ይህም ጊዜ ውስጥ ያለ እንጂ ችግር የለውም። ያው በሁለቱም ማጠቃቀም ላሳያችሁ በሚለው ነው። በዚህ ሳይድ ደግሞ ደስ ያደረግኩት በዚህ በኩል እና እናንተ እንዲፈለጋችሁ አድርጋችሁ መቅባት ትችላላችሁ። ምንም ችግር የለም። ዋናው በስርዓት ተጠቀሙት። እዚህ ተቀብታችሁ ምናምን ወደ ውባት ትታጠቡ ምናምን ምንም ችግር የለውም። ኖርማል ቅባት ነው እና እንደዚህ ብላችሁ ስታበጥሩ ጸጉራችሁን ጸጉራችሁን ስርት አድርጋችሁ እንደዚህ ቅብት ብላችሁ ለሶስት ለአምስት ጉንጉን አርጉት። በጣም ቆንጅዬ ነው እና እንደዚህ ወዲያው ታጥባችሁ ወዲያው የምትቀቡት አይነት ቅባት አይደለም። አሁን ብዙ ጊዜ የማደርገው ምንድን ነው እንደዚህ ብጥር አረግና ከዛ ወይ ለአምስት ወይ ለሶስት እንደፈለግኩት እንደዚህ ቅብት አድርጌ ከዛ ውስጡም ደግሞ እንደዚህ ከፍልና እሱም ላይ ደግሞ ውስጡም ላይ ክፍክፍ አድርግበትና ድብን እናደርገዋለሁ ማለት ነው። ከዛ ሌላ ጊዜ እሱን ደግሞ ፈታ ስታበጥሩት እንደዚህ ፀጉራችሁ ድርቅ ብሎ ምናምን አታገኙትም። ልስልስ ብሎ ስታበጥሩት ይመቻል። ጸጉሩ ልስልስ ብሎ ነው የምታገኙትና እንደዚህ እያደረጋችሁ ጸጉራችሁን ተንከባከቡ። በነገራችን ላይ ለወንዶችም ለሴቶችም ለሕፃናትም ይሆናል። ለሁሉም ነው የሚሆነው ምክንያቱም ቤት የሚዘጋጅ ስለሆነ ምንም እንትን የለውም። ኬሚካል ነገር ሲኖረው ነው መጥፎው እንጂ ኬሚካል ነገር ከሌለው ምንም መጥፎ ነገር የለውም። ለማንኛቸውም ይሆናል። ለሴቶችም ለወንዶችም ለሕጻናትም ይኸው ቅድም መግቢያ ላይ ዩዘርኔምን አስቀምጭላችኋለሁ የቴሌግራሜን እያልኳችሁ ነበር። ይኸው ሳሪ ሀያ ሶስት ይላል። በዚህ የፈለጋችሁት ሰዎች እኔን ማውራት ትችላላችሁ። በቅርብ ደግሞ አዲስ ሲም አውጥቼ ሌላ ሲም አሁን ያለኝ ሳይሆን ሌላ የስራ ስልክ ብቻ የሚሆን ሲም አውጥቼ እሰጣችኋለሁ ማለት ነው። ለሌላ ጊዜ ስለምታበረታቱኝ አመሰግናለሁ። ከጎኔ ለሆናችሁ ሁሉ በጣም ነው የማመሰግነው። ኑሩልኝ፣ እግዚአብሔር ያክብርልኝ። የዩቲዩብን እንግዲህ አሳድጉልኝ። በቅርቡ ደግሞ በዚህ ብቻ አይደለም፣ ሌላም በአዲስ ስራ ደግሞ ያሰብኩት ስራ አለ። በአዲስም ስራ ቅባቱንም ደግሞ ሌላም ነገር አለኝ ሰርፕራይዝ ነው። ጎን በጎን ሁለቱንም እያካሄድኩኝ፣ እናንተም እያበረታታችሁኝ፣ አብረን እንሰራለን። አመሰግናለሁ። ኑሩልኝ፣ እግዚአብሔር ያክብርልኝ። በያላችሁበት ሰላማችሁ ግዝት ይበልልኝ። በሌላ ቪዲዮ ውስጥ ከምንገናኝቻልን ሰምት